ሊከተቱ ገንዘቡ እንዲባከል ልጆች እንዲበታተኑ ባለቤቱ ባለቤቱን እንድታብድ ነበር የመጣው። የመጣቾቹን ነፍስ አካል ባህሪ ጠባይ ወክሎ ነው የሚናገረው። ልክ በሚሞቱበት ጊዜ ልክ እንደዚሁ እንደ መንፈሱ እኔ ሲኦል እገባለሁ ብለው ነው ወደ ሲኦል የሚሸሹት። በቃ ሰላም የለም። አብሶ በዓልንም አቤት ቤተሰቡን በጥበት በቃ ደስታውን እንዳለ ውስድ አቤቱ ጌታዊ ምን አለ በዓል ባይመጣ እላለች እሷ በዓል ባይመጣ። አዎ ምን ታድርግ አለ እርጅ ሰውነቷ ወር በቃ ሰው ጋር መጫወት አትችል፣ መሳቅ አትችል። ሶስት ዓመት ኮሌጅ ስትማር እንዲጁ ዘግየት እንዳለች ሶስተኛ ዓመት ውጤቱን በልሸት ተመቃለ ተዋህዳት እንዳትረብሻት ጸበል ቦታ ምናምን ስትሄድ እንዳትጋለጥ ተባልኩኝ። ትእዛዝ ተሰጥቷል። አዎ ተሰጥቶኛል። እንዴት ነው የተሰጠ ትእዛዝ? በቃ የትም ስትሄድ፣ ጸበል ስትሄድ እዛ ውስጥ አልገባም ከልብሷ ጋር ቆጭ። የት ጋር ቆጭ? በቃ እሷ አሁን ልብሷን እዚህ ጋር ካስቀመጠች ጋር ቆጭ እላለሁ። ምን ብለህ ነገርካት? ማነክ? ከማን ቤት ነው መጣ? ከውስኪ ንገረኝ ስትል ጊዜ እስከነሱ አምጥቼ ነገርኳት። ለምን ነገርካት? አሰቃየችኝ፣ አንገበገብጅኝ። ማነክ አለች። ማነክ፣ ማነክ፣ ማነክ ንገረኝ አለች። ዛሬ ስልሳ ዓመት በፊት እንደነበረው አይነት ትውልድ አንኖርም። ከዛሬ አርባ እና ሃምሳ ዓመት በፊት እንዳለውም አንኖርም። አሁን ወደ መጨረሻው ደርሰን ነበረ ደረጃ። ምን ልታረጊ አሳብደን እራሱን አርክሰን ከሰው በታች አርገን እርክትክስ አርገን ለመግደል ነው። እገለዋለሁ ጥርጥር ያለው ነው እኩል ነው። ውጤት የመጣልን እሱኮ እንዴት ሰነፍ ነች፣ እንዴት መጣላት፣ እመቤት ያደረራሽን ለቤተሰቦች ትላለች። እኔ በቃ ተቃጠልኩ። እኩል ጓደኛ እኔ የሚለው የመታችኋን ባህሪ፣ ህይወት፣ ነፍስ፣ ህልውና ወክሎ ነው። መታቾች በሚመትቱበት ጊዜ መንፈሳቸው እዚህ ሲመጣ የመታቾቹን ነፍስ አካል፣ ባህሪ፣ ጠባይ ወክሎ ነው የሚናገረው። ልክ በሚሞቱበት ጊዜ ልክ እንደዚሁ እንደመንፈሱ እኔ ሲኦል እገባለሁ ብለው ነው ወደ ሲኦል የሚሸሹት። ምክንያቱም ስራ ነው። ይህንን ብረት አንድ ፋብሪካ እና ሰው አንድ ጋ ሆኖ ነው ብረት ያደርገው። ቆርቆሮውንም ብረቱንም ብረት ያደርገው በተፈጥሮ ብረት ሆኖ በአፈርነት ቢቀመጥም ህልውና እንዲያገኝ እንደዚህ እንዲያገኝ ያደረገው ሰውና የሰው መሳሪያ ነው። ስለዚህ ይህንን ስናይ ማሰራው ለሚለው ሰው እንደሰራው እናምናለን። ልክ እንዲህ አይነት ተንኮል ውስጥ የሚገቡ ሰዎች እንዲህ አይነት መንፈስ ውስጥ የሚገቡ ሰዎች ደግሞ ልክ መንፈሱን ወደዚህ ሲልኩት የተንኮል አካላዊ ህልውና መግለጫ ነው ያ ሰው። ስለዚህ ሰይጣኑና ላኪው አንድ አይነት ጠባይ አላቸው ማለት ነው። እና እኔ ይላል ሰይጣኑ የመታችኋን ህይወት ተክለቁመና ይዞ ነው እኔ የሚለው ሲሞቱ ቀጥታ እንደ ሰይጣኑ ወደ ሲኦል ነው የሚሄዱት ማለት ነው። እሺ ቀናው ቀናው እናችባት በል ና በቃሁ ቀናችባት። አይሆንም ምነተመአሁን አምስት ዓመት አምስት ዓመት ቁጭ ብላ አምስት ዓመት ቁጭ ብያለሁ። ምን ታረጋተል? ስራ እንዳታገኝ እንድትቃተን አላርጅክ ነኝ አልኩኝን እነሱ እኮ ስራቸው ነው ነው ይሁንማ አይሁንማ እዛ ውስጥ ይሁንማ። እኔ እኮ ወረዳለው አለርጂክ አለብኝ፣ መጨፈር ምናምን መዝሙር ሲዘመር ያምንኛል። እንዴት ይሻለኛል ብላ ስትለሽ አይዞሽ አይዞሽ አይዞሽ የዛለች ምንም አትሆነኝም። ማን አለርጂ ያለባት እሷ እሷ እሷ አጂ አለርጂ ሰውነቷ ወር በቃ ሰው ጋር መጫወት አትችል መሳቅ አትችል። ሶስት አመት ኮሌጅ ስትማር እንዲሁ ዝቅ ዝንዳሪ ሶስተኛ አመት ውጤቱን በልሽት። አላርጂክ ነው የተባልከው፣ አኪም ነው አላርጂክ የተባልከው። ረ እሷ ምን ምን ምን ነው አላርጂክ ያረክባት? ሙሉ ምግብ አንድ ምግብ የሚስማማት የለም። አንድ ነገር በቃ ምንም ደስተ የለም። አላርጂኩን እንዴት ነው የምታመጣው? በቃ ግልበት በት ሰውነቷ ላይ እንዳለ በቃ ስትጫወት ስትስቅ እንዳለ ከጀርባ ጀምራለሁ። ስስቅም አላርጂክ ነው እንዴ? ምንም ነገር የለም በቃ ሰላም የለም። አብሶ በዓልንማ አቤት ቤተሰቡን በትበት ሁለት በቃ ደስታውን እንዳለ ውስድ። አቤቱ ጌታዊ ወይ ምን አለ በዓል ባይመጣ ትላለች እሷ፣ በዓል ባይመጣ ትላለች። አው ምን ታድርክ እኔ እንደሆንኩ አታውቅም ነበር። በኋላ ላይ የሆነች ትንሽ እህት አለቻት፣ እሷ የታናሽዋ ታናሽ። ታይህ ታይቅርብሽ ታይ፣ ቤተክርስቲያን ሂጂ ጸበል ተጠምቂ ትላታለች። ምን

ስ እንዳለ እሳይ ትንሽ ሰከን ትላለች። በቃ እሷ ቀዝቀዝ ይላታል ቀዝቀዝ ይላታል። እ እኔ እዛ ውስጥ አልገባም። ከልብሷ ጋር ቁጭ የት ጋር ቁጭ? በቃ እሷ አሁን ልብሷን እዚህ ጋር ካስቀመጠች እዚ ጋር ቁጭ ላለሁ ልብስ ጋር ተጠብቃታል። ልብስ ጋር ጠብቃታል። ብዙ ጊዜ እንደዚህ ስለሆነ ነው መርጫ ያዘጋጀ ነው ተወረውራለ። እንዲ ደግሞ ምን ያርግልኛ? እሱ ውስጥም እኮ ነበርኩ ብዙ ጊዜ። ከልብስ ጋር ይወጣና ይቀመጣል፣ አሊያም ደግሞ ቤት አልጋው ላይ ቁጭ ብሎ ይጠብቃል። ይሄ መሰረታዊ ጠባዩ ነው። ስለዚህ ምን አደረግን? እንደዚህ እየሆነ በሚቀርበት ጊዜ እንዳለ ልብሱን አሁን ጠበል ነክቶት ቤት ስትሄዱ ሲገባ፣ እዛው ይታሰራል። ቤት እንኳ ቢቀር ማለት ነው። ልክ እንደገባ እዛው ይቀመጣል፣ ይቃጠላል። እወጣለሁ ሲል እንደ ድሮ አይወጣም። በፊት ሰው እንዲህ አይነት ግንዛቤ ስለሌለው ቤት ከገባችሁ በኋላ በኢየሱስ ክርስቶስ ስም አሁን ድንገት የገባው መንፈስ አስራ ያለው እንዳትነቃነቅ ብትሉት ይመጣል ቀጥ ብሎ ለምን በክርስቶስ ኢየሱስ ምናል ተፈጠርን ስለ ተፈጠርን መንፈሱ የስሙ ኃይል ይይዘዋል እሺ በቃ አሁን ጻድቃነ ሄድን ሱባኤ ማለት ነው። ወደ ቅዱስ ቁርባን ከቀረቡ በኋላ በእምነት መቅረባቸውን በትክክል ከተረጋገጠ አይላክላቸውም። ሄዱም አይላክም። ቢሄዱ እንኳ ማለት ነው። አንዳንድ ጊዜ ደግሞ አይ በቃ ተንኮሉ ይሻለናል ብለው መርጠው የህሊና የልቦናቸውም ውስጥ መርጠው በሚሄዱበት ጊዜ በፊት ከነበሩበት የበለጠ ይላክላቸዋል። አሁን ኃይለኛ ነው፣ ኩነኔው ኃይለኛ ነው፣ ጠንከር ያለ ነው። አሁንማ በጣም ነውር ነው። አትልክ ትፈራለች። እንዴት ነው ወርነው? መወረዷን እራሱ እኮ አታውቅም። ግን እኔ እመቤቴ ማርያም እኔ አላመንኩም አለች። ልጅቷ አላመነችም። ልጅቷ መጀመሪያ እነሱ ቤት ስጠቁማት አላመነችም። መቤቷ እያለች ነው የነገርኳት። ምን ብለህ ነገርካት? ማነክ ከማን ቤት ነው መጣ ከውስኪ ንገረኝ ስትል ጊዜ እስከነሱ ማምጥቼ ነገርኳት። ለምን ነገርካት? አሰቃየችኝ። አንገበገብጂ ማነክ አለች። ማነክ ማነክ ማነክ ንገረኝ አለች። እቺኛ ጓደኛዋን በጣም ነው የምትወደኝ። እንደት ልመን አለች። አመታት መተት ምን አድርገው የተባለ በጣት ናቸው። ልጆቹን ሁሉንም በጣት ናቸው። ቀስ በላ ቀስ በል እና ተናገርናቸው። ልጆች፣ ስንት ልጆች አሉት? አራት አራት አራት። የት ነው የሚኖረው? ጅዳ ጅዳ። ምንድነው የሰራው? ጅዳ ሹፌር፣ ሹፌር። እና ምን አደረከው? አሳ። አሳብደው ላሳብደው ልጋለው ልጋለው ስንት አመት ነው ከያዝከው? ኦ 14 አመት 14 አመት 14 አመት። አዎ ምንድነው የገባው ው- በገንዘቡ። በገንዘቡ ምንድነው ገንዘቡ? ገንዘቡን ወስደንበት ይሰጣል። ይሰጣል ይሰጣል ይሰጣል። ዝም ብሎ ይሰጣል። ማለት ምን ማለት ነው? ይስጣ ታዲያ። ዝም ብሎ ነው የሚሰጠው ሰው አምጣ ካልኩት መስጠት መስጠት እንዳይስጣ፣ ምን አገባህ? እንደ እኔ ይጠጡበታል ይቃጠሉበታል። እሺ ጅኒ ነህ? እሄዳለሁ፣ እቴድማ እሄዳለሁ። ስንት ናችሁ ጠቅላላ? ዛር ዛር ማለት እናቱ። አዎ፣ እናቱም አይኑ ጠፍታለች። አይኗ ጠፍቷል። አባቱ ተኝቷል አባቱ ተኝቷል። እናቱ አይነ ጠፍታለች። ታዲያ እሱልስ አብረን የተወለድከው ከተወለደ በኋላ ነው? ያስ ከተወለደ በኋላ የስንት ዓመቱ ነው? ስድስት ወር? ስድስት ወር። አብረን ያደግከው አብረን ነው። እሺ፣ ለምን አብረ አደግ እንዲ ለማ እንዲበረታ? እንዴት ነው አብረ ያደግከው? ቤታቸው እንዲበታተን? ቤታቸው እንዲተሳሰር ነው ቤታቸው? አብረ ያደግከው

ይወዳል። እየጸለይን ማናያቸው ልጆች ተመልሶ የመንፈሱ አደጋ በልጆች ላይ ያርፋል። ድሮ ቡዳ በላው የሚባለው ከውጭ ገብቶ ነው። ዛሬ ራሱ ቤተሰብ ውስጥ ያለ መንፈስ እስካልገሰጽ ነው እስካልጸለይንና በህይወታችን ውስጥ ተደብቆ እስከኖረ ጊዜ ድረስ ወደ ልጆች ላይ ተሸጋግሮ የማጥቃቱ ጉዳይ የተለመደ ነው። ስለዚህ ሁል ጊዜ ሩጫ ሐኪም ቤት ይሆናል ማለት ነው። ግን ችግሩ ችግሩና ጉዳዩ ከዚሁ ከክፉ መንፈስ ጋራ የተያያዘ ነው። እሺ መተቱ ምንድን ነው ያደረከው? መተቱ ገንዘቡ እንዲባከል ልጆች እንዲበታተኑ፣ ባለቤቱ ባለቤቱን እንድታብድ ነበረ የመጣው። ሽበል ተዘጋጅ፣ ቋጥና አፍላውጣ፣ ከእጅ ውጣ። ጥሩ አንተ ሙ በጣም አፍላው አፍላውጣ። በመተትም ዛርም የእናቱ ማተቡን የታረከው ማተብ ጅዳ ማተት የለም አለ። አለ። ተው አለሽ። አፍላሽ አፍላሽ አፍላሽ፣ በሙሉ በኢየሱስ ክርስቶስ ስም በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም ሲሆን እንገባለን። ቆይ ምን እ? ቶሎ ለመሄድ በድንግል ማርያም ስም ሲወል እንገባለን። ሲወል እንገባለን። ቶሎ ይህን ነበር። ገጅዳ ከጅዳ ከጅዳ ለምን መጣ? ዞሮብኝ ታመሜ ነው። ዞሮብኝ ነው የመጣሁት። ዞሮብህ ነው የመጣሁት? ምን ነው? እኔ እንጃ፣ እኔ አላውቅም። ስገባ ብቻ ነው ያወቁት። እዚህ ጋር እንዴት መጣህ አንተ? እርሶ፣ በቴሌቪዥን በኢንተርኔት በካሴት መጣ እያስተላለፍኩ እንዳሰው ማባዛ ጀመርኩ። ከዛ ወደ መታመም ጀመርኩ። ምን እንዳለ አላውቅም። ተበጣበጥን በቃ ስራዎቹ ምንም ተበላሸብኝ፣ ተበላሸብኝ። ተበጣበጥክ መቼ ነው? ከጅዳ የመጣ ወር ደቡብ ጎንደር ጋይንት ይባላል። ምን ፈለግካ? እሄዳለሁ፣ ለመሄድ ነው የፈለግኩት። መሄድ ነው የፈለግ። ለምን ገባበት? በትምህርቱ ነው የገባሁበት። ምንድን ነው የሚማረው? የዩኒቨርሲቲ ተማሪ ነበረ፣ መቀሌ ዩኒቨርሲቲ። እንዲያቋርጥ አደረኩት። በቃ ውጤቱ ተበላሸ። እናቴ፣ እንግሊዘኛ ሲናገር እንዲህ ነው፣ ሲጽፍ እንደዚህ ነው። መያዝ አለባት እንደ ይህች አይነቷማ መሄድ በተፈጥሯዊ ስጦታችንና በእድላችን ኖረን አለማችንን በፍቅርና በጸጋ ሰንብተን በእምነት አሸንፈን ወደ እግዚአብሔር መንግስት የምንሄድበትን የማግኘቱ ሁኔታ በዚህኛው ትውልድ ውስጥ በጣም ጭንቅ ነው። ለምን? በእያንዳንዷ እርምጃችን ላይ የምናገኛቸው ክፎች ከዲያብሎስ አሰራር ጋር የተገናኙ ሰዎች እኛ ከምንገምተው እና ከምናስበው በላይ ብዙ ሄደዋል። አንዳንድ ሰው መተት የሚለው ነገር ከመንፈስ ጋር እንደተያያዘ እንኳ አያውቀውም። ስለዚህ መተት ነው እንጂ ሰይጣን የለብኝም የሚሉ አሉ፣ እዚህ ግን መተት አለብኝ ይላሉ። ወይም አጋንንት የለብኝም፣ መተት አለብኝ ይላሉ። እንግዲህ ልዩነቱን በመናፍስት በኩል ያለውን የመተት ሰይጣንና የመተት አጋንንት እንደሆነ ምንም ግንዛቤ የሌላቸው አሉ ማለት ነው። ትለቀዋለህ አትለቅም? እለቃለሁ። አሁን እሄዳለሁኝ፣ እሄዳለሁ፣ እለቃለሁ፣ እለቃለሁ። አዎ እሄዳለሁ። እንግዲህ በቃ ምን በጣም ነው ከያዝከው፣ በዘጠና ዘጠኝ ነው በቃ። የዘጠነኛ ክፍል ተማሪ እያለ በቃ አደረግ ነው እዛ። አስረኛ ክፍል ትንሽ እየቀነሰ መጣ። 11 እና 12 ድብን ብሎ ብለው አላውቃለህ። ዩኒቨርሲቲ ዩኒቨርሲቲ በገባ በግዱ ገባ። እዛ አንድ ዓመት እንደተማረ ውጤቱን አበላሸንበት መቀሌ ዩኒቨርሲቲ ከዛ በዛው ቤተሰብ ምናምን ሳይናገር ፖሊስ ላፍ ብሎ ሄደ። ከዛ ፖሊስ ፌዴራል ፖሊስ ሆኖ አሁን አዲስ አበባ ላይ አለ። ይሄው መጣን። ጓደኛው ግርማና አብርሃም የሚባሉ ጓደኛዎች አሉት። ጥሩ አመጡትና አሁን እዚያ አቆሙ። አሁን ፖሊስ ነው፣ እሱ ፖሊስ ነው። አዎ ፌዴራል ነው። ታዲያ ፌዴራል አትፈራም። እሱ ሰው አይደል? ፌዴራል እኮ ምንድነው? ሰው እኮ ነው። ፌዴራልስ ምንድነው? ግን ውስጥ ሲገባ በቃ ልቡን ሰጉረዋለሁ አሰጠዋለሁ። አቋርጬ ቅዳሴ ምንድን ምን ቢሆን አቋርጬ አሰጠዋለሁ። ለምን በቃ ልቡን ሰጉራ አረገዋለሁ። በቃ ወደ ቤተ ክርስቲያን እንዳሄድ ምናምን ቤተ ክርስቲያን ከሄደ በቃ ኮንታክት ይሆንና ይናደድና ይወጣል። በቃ ምንድን ነው ኮንታክት እንግሊዘኛ ነው። ኤው ፈረንጁ እዚህ ጋር ይናገሯ ይናገሯሉ እሳቸው ለምን ኮንታክት ታደርገዋለህ ነው በቃ እንዲናደድና ልቡን ሰው ጉሬ በቃ ከጓደኞቹ በታይ እንዲሆን እፈልጋለሁኝ። እኔ አሁን ጀኔራል ቢሆን ሱስ ጀኔራል እንኳን አይሆንም። ከዶክተር በላይ እንኳን አይሆንም። ኧረ በዛ ኔ ያልኮ ብዙም አይደለ የሚሆነው በቃ አራቀ ቢባል ማስተር ነው። በቀር የድግሪ ሰው ነው የሚሆነው ድግሪ ወይም ማስተር ነው። በቃ በዛ ቢባል ማስተር ነው እኮ። ጀኔራል ሆኖ የሀገር መሪ ቢሆን ምን ታደርጋለህ? አይፈቀድም። እንደዛ አይፈቀድም። አይፈቀድም። ልጁ እኮ ብስል ነው ምስጥ ነው ልጁ ራሱ ማለት ነው አትፈቅድለትም ማለት ነው አይፈቀድም። እንዴት መሰለወት ልጁ ራሱ ተምሮ የወጣ ከእናት ወር ተምሮ የተወለደ ይመስላል፣ እና ነገሮችን ያገናዝባል። በቃ ወደ ግም ነገር እራሱ ሲሄድ ሰዎችን ለመምከር ምናምን ይሞክራል። ግን አንዳንድ ጊዜ ነው ግም ነገር ለምሳሌ ጸብ አንድ ግም ነገር ነው። አይደለም? ይሄ የሚታወቅ እኮ ነው። ሁሉም የሚያውቀው ነገር ስለሆነ ጸብ አንድ ግም ነገር ነው። እሺ፣ ሌላስ? በቃ ነገር ራሱ የሆነ ወሬ አልዋታ ነገር አይወድም። በቃ ነገር ራሱ ይፈራል። ሴትም ይፈራል። ሴት ዋዮ፣ ሴትም ይባል በተአምር አይወድም። ወደ ሴት ቀረብ እንዲል አልፈልግምም። እሱም አይቀርብም። አንተ አትፈልግም አይነ ጥላለሽ ሴቷ አይነ ጥላ አለ አለ አለ አለ አለ አለ። ስንት ዓመት ነው ከያሽው? አንቺ ደው አረጋ አረጋ በዘጠና አራት እንጣጥ ብሎ ከጉሬው ገብቶ ከራሴ ባመዱ ያስኩት የት ዓመት ከዛው ከራሴ የት ሀገር ደቡብ ጎንደር ነው ጋይንት ይባላል። ጋይንት ደቡብ ጎንደር። አንቺ ሴቷ ነሽ ሴቷ ጋይንት ነሽ ሴት ሰይጣን ሴት ሰይጣን ነኝ። ለምን ያሽው ከመኖሪያ እንጣጥ ብሎ ሲገባ ምን ላድርገው? ማግቢያ ልጅ እራሱ ነው። በቃ ልጁ እንደው ቀበጥ ቀበጥ ቀበጥ ማለት ይወድ ነበረ። በዘጠና አራት ጸበልም ምንም ተባለ አልወጣውም። ከዛ አንስቼ አብሬ አድጌዋለሁ። ከዛ ደግሞ መተቱ ሲጨመር አሁን ልጅቱ በቃ ጭንቅላቷ ወዲያ ወዲህ እየተመሰቃቀለ ከሰው በታሽ ልትሆን ትንሽ ሰከንድ ሲቀራት ዛሬ ጉድፈላ ሰከንድ ሲቀራት በቃ ትንሽ ሰከናነቀ ምንም አሁን ወደ መጨረሻው ደርሰን ነበረ። ደረጃ ምን ልታርጊ አሳብደን እራሱን አርክሰን ከሰው በታ አድርገን እርክስክስ አድርገን ለመግደል ነው። እገለዋለሁ። ጥርጥር የለም። ጥርጥር የለም። ምንም ማ ጭንቀት የለም። አንቺ አንቺ ነሽ ገዳይ ብዬሽ ነበረ። አሁን ጥርጥር የለም። አሁን ማ ከማንም በታች እኔ ነኝ እንጂ ገዳይ አይደለሁም፣ ገዳይ አይደለሁም። አሁን ከማንም በታች ነኝ፣ ከማንም በታች ነኝ። አዎ እርክትናችሁ እጠቅላለሁ። አንድ ሺህ አምስት መቶ ነኝ። አዎ እሺ፣ በቃ አንድ ሺህ አምስት መቶ ነኝ። ለሊት እኮ እንቅልፍ የለም። ለሊት ሪቁቁሲ ቀባጅር ምናምን ትንሽ ደቂቃ እንቅልፍ የሚባል አይደለም። አሁን የሚፈልጋችሁ እሄዳለሁ። ምንም እሺ፣ እሺ

በሙሉ ትሄዳለህ እሄዳለሁ እሄዳለሁ አደለም። ተጠጣ ወደዚህ አደለም። እዚህ በኋላ ምንም መቃዠት የለም። እንደ ልቡ እንቅልፉን ይተኛል። እስካሁን ይበቃዋል፣ ተሰቃይቷል። አብላይ አብላይ ውስጥ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ ወላዲተ አምላክ ስም፣ በኪዳነ ምሕረት ስም ሲውል እንገባለን ማን ጌታዬ አስፌ እባላለሁ ጌታዬ ጌታዬ አስፌ እባላለሁ ጌታዬ አስፌ እንዴት መጣሁ ወደዚህ በቃ ፖሊሱ መጣሁኝ እዛ ጓደኞች ይዘው መጡ፣ እና በጓደኞች ግፊት እዚህ መጣሁኝ። ለእነሱም ጤናቸውን ይስጥልኝ። ለአባቴ ለሰው ወደ ሕይወትን ይዘባለኝ በል በርታ ይዞ እሺ አትጩሁብና